በዛሬው ቪዲያችን እንግዲህ በቤት ውስጥ አረባ የስጋ ዶሮዎችን አርብተን ለመሸጥ ምን ያህል ኮስት ያስፈልገናል፣ እስከ ዶሮ ሙሉ ፓኬጅ በሚለው በእኛ ፓኬጃችን እንዴት እንደሆነ አሳያችኋለሁ። ስለዚህ አብራችሁን ቆዩ። በጣም ጤና ይስጥልኝ፣ ግድ የሮብ ፋርምስ ሚዲያ ተከታታዮች፣ እንደምናላችሁ። እኔ በጣም ደህና ነኝ። እንግዲህ እንዲህ እንዲህ እያለን ብዙ ቪዲዮዎች እየሰራን እንገኛለን። እናንተም ሰብስክራይብ እያደረጋችሁ አበረታቱን። ሰብስክራይብ ያላደረጋችሁ ብዙ ሰዎች እንዳላችሁ ዩቱብ አናሊስቲክ ይናገራል። ስለዚህ ፕሊዝ ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ አድርጉ። እንዲሁም ደግሞ እኛ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። ዘመኑ የቴክኖሎጂ ነው። እኛም ይህን በመጠቀም ኦንላይን ስልጠና ይዘንላችሁ መጠናል። ኦንላይን ስልጠናው የተለያዩ የእንቁላል ዶሮዎች አረባብ፣ የስጋ ዶሮዎች አረባብ፣ የጫጩት አስተዳደግ እንዲሁም ደግሞ የተለያዩ የእርባታ ላይ አስፈላጊ ናቸው ብለን የምናስባቸው ባለሙያ ያደርጋሉ፣ እርባታን ወደ ተሻለ ነገር ወደ ተሻለ እና ወደ ዘመናዊ ይቀይራሉ ብለን ያሰብናቸውን ነገሮች አካተን ስልጠና ጀምረናል። ከዚህ በፊት 19 ዙር በአካል ስልጠና እንታወቃለን። እንግዲህ አሁን ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ ሰዎች እንዲሁም ክልል ከተሞችም የምትገኙ የተለያዩ ሰው የተለያያችሁ ደንበኞቻችን ባላችሁበት ስልካችሁን ብቻ በመጠቀም የትራንስፖርት ወጪ፣ የአልጋ ወጪ እንዲሁም ደግሞ እዚህ አዲስ አበባ ውስጥ መታችሁ የምግብ ኮስት፣ የተለያዩ ኮስቶች ሳያጠቃችሁ ወይም ደግሞ ሳይኖሩባችሁ ቤታችሁ ብቻ ስልካችሁን በመጠቀም ኦንላይን ስልጠና መሰልጠን እንደምትችሉ በታላቅ ደስታ እንገልጽላችኋለን። ኦንላይን ስልጠናው ብቃት ባላቸው አሰልጣኞች እንዲሁም ደግሞ በተለያዩ ጥሩ ጥሩ በሆኑ ፒዲኤፎች የታገዙ ናቸው። ስለዚህ ስልጠናውን መመዝገብ ለምትፈልጉ ከታች ባለው ስልክ ወይም ደግሞ በ0929155842 እንዲሁም ደግሞ በ0964344590 ላይ እየደወላችሁ ተመዝገቡ። በኦንላይን ስልጠና ብቁ ሁኑ። ሮፋርምስ የጥራት መገኛ የምትከታተሉን ስለምታበረታቱን እናመሰግናለን። እንጀምር እንግዲህ በቤት ውስጥ አረባ የስጋ ዶሮ። ከዚህ በፊት የእንቁላል ጣይ ዶሮዎችን ሰርቼ እላችሁ ነበር። አሁን ግን በብዙዎቻችሁ ጥያቄ መሰረት የስጋ ዶሮ እርባታ ሂሳብ አሰራሩን አያያዙን እነግራችኋለሁ። ወጪዎቹ ምን ያላችሁ የሚለውን በአምስት መቶ ዶሮ ሰርቼ እነግራችኋለሁ። በቤት ውስጥ አረባ ማለት ነው። እንግዲህ ከኛ ፉል ፓኬጅ የምታገኙት አንደኛ ጫጩት የስጋ ዶሮ ሲሆን ጫጩት ነው የምትረከቡት። ስለዚህ አንደኛ ጫጩት፣ ክትባት፣ የሶስት ወር ቫይታሚን፣ የሶስት ወር የሙያ ድጋፍና ክትትል፣ ስልጠና እንዲሁም ደግሞ የሶስት ወር መኖ እስኪወጡ ድረስ ያለው ማለት ነው፣ የሶስት ወር መኖ እንዲሁም ትራንስፖርት አዲስ አበባ ከሆነ ከአዲስ አበባ ውጭ ከሆነ ኤክስትራ ትራንስፖርት ሊኖርባቸው ይችላል። እንደየርቀቱ ይወሰናል፣ እንደምታዙት ብዛትም ይወሰናል ማለት ነው። ስለዚህ አዲስ አበባ ውስጥ ላላችሁ ግን በአምስት መቶ ሙሉ ፓኬጅ ነጻ ትራንስፖርት እንዲሁም ደግሞ የሚያስፈልጉ የተለያዩ እቃዎች አሉ። መቢያ ሊሆን ይችላሉ መጠጫ ትሬዎች፣ ለጫጩት ስለሆነ ትሬዎች እንዲሁም ደግሞ የማሞቂያ ሂተሮችም ያስፈልጋሉ። ስለዚህ እነዚህ ሙሉ እቃዎቹን በፓኬጅ መልክ በዶሮ ስድስት መቶ ሀያ አራት ብር ይደርሳል ማለት ነው። ስለዚህ በአንድ ዶሮ ስድስት መቶ ሀያ አራት ብር ይደርስብናል ማለት ነው። እነዚህ ወጪዎች የሶስት ወር ማለት ሙሉ ማለት ነው። የስጋ ዶሮዎች በሶስት ወር ነው የሚወጡት። የዘጠና ቀን በሳሶ የአርባ አምስት ቀንም አሉ ኩብ ፋይፍ ሀንድረድ የሚባሉ ነገር ግን እነሱ አቅርቦታቸው ዝቅ ያለ ስለሆነ በእነሱ ዶሮዎች አልሰራውላችሁም። በሳሶ ዶሮዎች ግን እነዚህ ሙሉ ፓኬጆች ጫጩት ጨምሮ፣ የሶስት ወር መኖ፣ ትራንስፖርት ጨምሮ ነፃ ትራንስፖርት፣ ክትባት፣ የሶስት ወር እስከሚወጡ ድረስ ያለው መኖ የሶስት ወር እስከሚወጡ ድረስ ያለው ቫይታሚን የሶስት ወር እስከሚወጡ ድረስ ያለው እና የሙያ ድጋፍና ክትትልን ጨምሮ እንዲሁም ደግሞ ስልጠናን ጨምሮ ነጻ ስልጠና ከእንትኑ ጋር ከፓኬጁ ጋር የሚያያዝ ነጻ ስልጠናን ጨምሮ እንሰጣለን። እንግዲህ በፓኬጅ መልክ በዶሮ ስድስት መቶ ሃያ አራት ብር ይደርሳል ማለት ነው። ስድስት መቶ ሃያ አራት ብር ሲባዛ በአምስት መቶ ዶሮ ሶስት መቶ አስራ ሁለት ሺ ብር ይመጣል። ስለዚህ አጠቃላይ ኢንቨስትመንታችሁን በዚህ መልኩ እንጨርሳለን ማለት ነው። በአጠቃላይ በፓኬጅ መልክ ነው ይሄ። በተናጥልም እሰራላችሁ እችላለሁ እንደዛ የምትፈልጉ ከሆነ ኮሜንት ሴክሽን ላይ እንደተለመደው አስቀምጡልኝ። ስለዚህ በሙሉ ፓኬጅ፣ በእኛ በምታገኙት ፓኬጅ ሶስት መቶ አስራ ሁለት ሺ ይመጣል ማለት ነው። እንግዲህ አጠቃላይ ትርፋችሁ ደግሞ ምን ያህል ታተርፋላችሁ የሚለውን ደግሞ እንስራ። እንግዲህ አጠቃላይ ትርፋችሁ የሚሆነው አሁን ባለፈው በገበያ ሁኔታ ዶሮ በፋሲካ ማለት ነው። አሁን ባለፈው በዓላችን በፋሲካ ከ1900 እስከ 2600 ድረስ ሳሰው የሚባሉት ወይም ደግሞ የወላይታ ዶሮ በሚባሉት በዘለምድ የወላይታ ዶሮ በሚባሉት ወንድ ዶሮዎች ሽያጫቸው እንደዛ ነበረ ከ1900 እስከ 2600 አካባቢ የተሸጡ ነበረ። ስለዚህ በዛ እንሰራላችኋለን። በዛ ስንሰራላችሁ እስቲ በዝቅተኛ ዋጋ እንኳን ብንሰራው በ1900 ብናስበው በ1900 ሲባዛ በ500 እኩል ይሆናል 950 ሺ ብር ይመጣል ማለት ነው። እንግዲህ ይህ 950 ሺ ብር ማለት አጠቃላይ አጠቃላይ እንትናችሁ ኢንቨስትመንታችሁ ሳይቀነስ ትርፋችሁ ሳይታወቅ አጠቃላይ ሽያጫችሁ ዘጠኝ መቶ ሀምሳ ሺ ይሆናል ማለት ነው ይሄ ዘጠኝ መቶ ሀምሳ ሺ ኢንቨስትመንት ያደረጋችሁት ጠቅላላ ኢንቨስትመንት ያደረጋችሁትን ስንቀንስበት ከዘጠኝ መቶ ሀምሳ ሺ ሲቀነስ ሶስት መቶ አስራ ሁለት ሺ እኩል ይሆናል የተጣራ ዘመኑ የቴክኖሎጂ ነው እኛም ይህም በመጠቀም ኦንላይን ስልጠና ይዘንላችሁ መጠናል ኦንላይን ስልጠናው የተለያዩ የእንቁላል ዶሮዎች አረባብ የስጋ ዶሮዎች አረባብ የጫጩት አስተዳደግ እንዲሁም ደግሞ የተለያዩ የእርባታ ላይ አስፈላጊ ናቸው ብለን የምናስባቸው ባለሙያ ያደርጋሉ፣ እርባታን ወደ ተሻለ ነገር ወደ ተሻለ እና ወደ ዘመናዊ ይቀይራሉ ብለን ያሰብናቸውን ነገሮች አካተን ስልጠና ጀምረናል። ከዚህ በፊት 19 ዙር በአካል ስልጠና እንታወቃለን። እንግዲህ አሁን ደግሞ ሀገር ውስጥም ከሀገር ውጭ ያላችሁ ሰዎች እንዲሁም ክልል ከተሞችም የምትገኙ የተለያዩ ሰው የተለያያችሁ ደንበኞቻችን ባላችሁበት ስልካችሁን ብቻ በመጠቀም የትራንስፖርት ወጪ፣ የአልጋ ወጪ እንዲሁም ደግሞ እዚህ አዲስ አበባ ውስጥ መታችሁ የምግብ ኮስት፣ የተለያዩ ኮስቶች ሳያጠቋችሁ ወይም ደግሞ ሳይኖሩባችሁ ቤታችሁ ብቻ ስልካችሁን በመጠቀም ኦንላይን ስልጠና መሰልጠን እንደምትችሉ በታላቅ ደስታ እንገልጽላችኋለን። ኦንላይን ስልጠናው ብቃት ባላቸው አሰልጣኞች፣ እንዲሁም ደግሞ በተለያዩ ጥሩ ጥሩ በሆኑ ፒዲኤፎች የታገዙ ናቸው። ስለዚህ ስልጠናውን መመዝገብ ለምትፈልጉ ከታች ባለው ስልክ ወይም ደግሞ በ0929155842 እንዲሁም ደግሞ በ0964344590 ላይ እየደወላችሁ ተመዝገቡ። በኦንላይን ስልጠና ብቁ ሁኑ። ሮፋርምስ የጥራት መገኛ 637,916 ብር የተጣራ ትርፍ ታገኛላችሁ። በቤት ውስጥ ሆናችሁ የቤት ኪራይ ሳይኖርባችሁ፣ የሰራተኛ ወጪ ሳይኖርባችሁ በወር በሶስት ወር ይቅርታ፣ በሶስት ወር 637,916 ብር የተጣራ ትርፍ ታገኛላችሁ። ስለዚህ ሁላችሁም በቤታችሁ ይህንን የስጋ ዶሮ ማርባትን ብትሰሩ ሪኮመንድ እናደርጋችኋለን፣ እንመክራችኋለን። በኬጅን መስራት ትችላላችሁ። በወለል አረባብ በወለል አረባብ ዘዴም መስራት ትችላላችሁ። ይህም ፓኬጅ ማግኘት ለምትፈልጉ ሮብ ፋርምስ ብላችሁ ከታች በምናስቀምጥላችሁ ስልክ ደውሉልን። እንዲሁም በአድራሻችን ኮልፌ ቀራኒዮ ወይ ብላ ማርያም አለፍ ብሎ ወይም ደግሞ አለም ባንክ መቶ አምስት አደባባይ መታችሁ መስተናገድ ሙሉ ፓኬጁን ማግኘት ትችላላችሁ። ከዚህ በፊትም ሙሉ ፓኬጅ የሰጠናት አንድ ደንበኛችን ፍቃደኛ የሆነች ደንበኛችን ቪዲዮ ሰርተን አሳይተናችኋል። ስለዚህ በዛ መሰረት እናንተም እንድትጠቀሙ እንጋብዛችኋለን። እንግዲህ በጣም አሪፍ ትርፍ ነው፣ ቤት ውስጥ ሆናችሁ በቤት ውስጥ አረባብ ይህን ያህል ትርፍ ማግኘት ትችላላችሁ። አንዳንድ ነገሮችንም የስልጠና ነገሮችንም አንድ ላይ ከፓኬጁ ጋር ስላገናኝ ናቸው። በደንብ በስልጠና ታግዛችሁ፣ በሙያ ድጋፍ ታግዛችሁ የተሻለ መት በየጊዜው ለማግኘት ትችላላችሁ ማለት ነው። ስለዚህ ይህን አገልግሎት ማግኘት ለምትፈልጉ ሮፋርምስ ብላችሁ እኛ ጋር መምጣት ትችላላችሁ። እኛን ለማታውቁን ሮፋርምስ እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎቶች እንዲሁም የእርባታ ግባቶች አቅርቦት እንዲሁም ደግሞ አሁን በጀመርነው የኦንላይን ስልጠና እኛ ማግኘት ትችላላችሁ። በኦንላይን ስልጠናም ራሳችሁን ብቁ አርቢ ያርጋችሁ የተሻለ ምርት የተሻለ የአረባብ ዘዴ፣ ዘመናዊ የሆነ የአረባብ ዘዴ እንድታረቡ እንመክራችኋለን። ስለዚህ እኛን ማግኘት ስለምትፈልጉ በድጋሚ ከታች በምናስቀምጥላችሁ ስልክ ደውሉልን። የዛሬው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ